ከጠላት የመናፍስት አሠራር ጥቃት ተርፈሃል። አዎን፣ ከማን ጋር እየተጋፈጠ እየተጣላህ እንዳለ ምንም ሐሳብ አልነበረውም። አንተን ሲያይህ በቀላሉ የምትፈርስ ቶሎ ተስፋ የምትቆርጥ ስስና ደካማ መስለህ ነበር። በቀላሉ ሊያሸንፍህ እንደሚችልም አስቦ ነበር። ነገር ግን እርሱ ያላወቀው አንድ ነገር ነበር። አንተ በእግዚአብሔር የተደገፍክ የማትናወጥ እምነት እንዳለ። ያ እምነት ደግሞ በጊዜ ሂደት ወደ ጥልቅ ዕውቀት ተለወጠ። አንተ አሁን እግዚአብሔርን ታውቀዋለህ። በእምነት ከፍ ወደአለ ደረጃም ተሸጋግረሃል። እግዚአብሔር አለ ብለህ ማመን ብቻ ሳይሆን እግዚአብሔር እንዳለ በልብህ፣ በነፍስህ፣ በደም ሥርህ ሁሉ ታውቃለህ። አሁን እንደሚጠበቅህ ታውቃለህ። አሁን ጠላት ዳግመኛ ሊነካህ እንደማይችል ታውቃለህ። ማንንም ቢልክ፣ ምን ዓይነት ስልት ቢጠቀም፣ የትኛውንም ዘዴ ቢሞክር ከአሁን በኋላ በአንተ ላይ ምንም ዓይነት ጥቃት ሊያገርቅ አይችልም። ያ ክፉ መንፈስ እጅግ በቁጭት ተሞልቷል። ምክንያቱም በዚህ ምድር ላይ ያለውን እያንዳንዱን ነፍስ ለራሱ ይፈልጋልና አንተም እንደሌላው ሁሉ በእርሱ የጥላቻ ቡድን ውስጥ እንድትሆን ፈልጎ ነበር። አንተ ግን በሕይወተ ዘመን ሁሉ እውነተኛ ለመሆን ፈለግክ። እግዚአብሔርን ብቻ ለመከተል ወሰንክ። ከመንጋው ጋር ላለመሄድ፣ ከሌላው ሁሉ ጋር ላለመመሳሰል ሞከርክ። እስቲ ያስበው የጠላት ቡድን አባል መሆንህን ሳታውቅ ከሌላ ሁሉ ጋር ለመመሳሰል ብትሞክር ኖሮ እርሱን የሚከተሉትን ሰዎች በመብለጥ ራስን በማጥፋት ጎዳና ከጠላት ወታደሮች አንዱ ትሆን ነበር። አምላክህ ግን ለዚህ አሳልፎ አልሰጠህም። እርሱ በሕይወት ዘመንህ ሁሉ ብዙ እንቅፋቶችን በመንገድህ ላይ አስቀመጠህ። በሄድክበት ቦታ ሁሉ ጥቁር ደመና የሚከተልህ ይመስል ነበር። ለዘላለም መጥፎ ዕድል እንዳለብህ ሆኖ ይሰማህ ነበር። ጠላት አንተን ሲያጠቃህ ሊያወርድህ ሲሞክር፣ ሊያስቆምህ ሲሞክር እግዚአብሔርን እንድትረግምና ከእርሱ ዞር እንድትል ለማድረግ ሲጥር ነበር። ነገር ግን ምንም ቢሆን፣ የቱንም ያህል ከባድ መከራ ቢመጣ፣ አንተ ፈጽሞ ለአምላክ ጀርባህን አላዞርክም። አንተን የሚያውቁ ሰዎችም ይህን ሁሉ ነገር ስታልፍ እያለፍክበት በነበረው መከራ ሁሉ ስትጽናና፣ አሁንም እግዚአብሔርን ማመነህ ምን አይነት ሞኝነት ነው እያሉ በልባቸው ይደነቁ ነበር በእርግትም አእምሮ እንደተነካ አሰበው ነበር። በዚህ ምክንያት የማሰብ ችሎታ እንደ ጉደለ አሰቡ፣ ሞኝ እንደሆን ከገመቱ፣ እግዚአብሔር ካለ ለምን ይህ ሁሉ ይደረስበታል ብለው ተሟገቱ። ያላስተዋሉት ነገር ቢኖር ያ ሁሉ መከራ እምነትህን ለማጥፋት ሳይሆን እንደ ብረት በእሳት ውስጥ ሊያጠነክርህ የተፈቀደ መሆኑን ነው። አሁን ራስህን ተመልከት። በጥንካሬ ጸንተህ ቆመሃል፣ ጠላትም ሊነካህ አይችልም። አሁን ከልዑል እግዚአብሔር ጋር ያለህ ግንኙነት ከመቼውም ጊዜ በላይ የጠለቀና የጸና ነው። ይህን ዝም ብለህ አላገኝኸውም። ዋጋ ከፍለህበታል፣ በእምባህ፣ በጸሎትህ፣ በጽናትህ ሰዎች በተውህ ጊዜ እንኳ እግዚአብሔር አይተወኝም በማለትህ ያገኝኸው ድል ነው። ያ ጥቁር ደመና የበረከት ዝናብ ሊሆንልህ መንገድ እየጠረገ ነበር። እያንዳንዱ እንቅፋት የመንፈስቱን ቱን ቻህን የሚያዳብር የልምምድ መሣሪያ ነበር። እያንዳንዱ የክህደት እምባ ልብህን ከምድራዊ ነገር ይልቅ በሰማያዊው ላይ እንድታጸናው የሚያስተምር ትምህርት ነበር። ጠላት አንተን በማጥቃት ትልቁን ስህተት ሠራ። ምክንያቱም እያንዳንዱ ጥቃቱ አንተን ይበልጥ ወደ እግዚአብሔር ዕቅፍ እንድትገባ ገፋፋህ። እያንዳንዱ ፈተና ጸሎትህ እንዲረዝምና እንዲጠልቅ አደረገው። እያንዳንዱ ውድቀትህ በእግዚአብሔር ኃይል እንጂ በራስ ጥንካሬ መቆም እንደማትችል አስተማረ። ስለዚህም ዛሬ ጸንተህ የቆምከው በራስ ኃይል ሳይሆን በመለኮታዊ የእግዚአብሔር ኃይል ተደግፈህ ነው። ሰዎች ያላዩትም ይህን ነበር። እነርሱ ያዩት ውጫዊውን ችግር ብቻ ነበር። አንተ ግን በውስጥህ የሚካሄደውን መንፈሳዊ ግንባታ ታውቅ ነበር። እነርሱ በሰው አይን ሲፈርዱ እግዚአብሔር በልብህ ውስጥ ያለውን የማይናወጥ እምነት አይቷል። አሁን ያ ሁሉ አልፏል። የውጊያው ወቅት የልምምድ ጊዜህ ነበር። አሁን የድል አክሊልን የምትደፋበት፣ የእግዚአብሔርን ክብር የምታንጸባርቅበት ጊዜህ ነው። አሁን አንተ ለሌሎች የጽናት ምስክር ሆነሃል። በእግዚአብሔር የሚታመን እንዲህ ጸንቶ ይቆማል የሚል ሕያው ማስረጃ ነ ያ ሁሉ መከራ ትርጉም አልባን ነበረም ታሪክን እየጻፈ ማንነትን እየቀረጸ ነበር። አንተን ሞኝ ያሉ ሰዎች አሁን የጥበብን ጥልቀት በአንተ ህይወት እያዩ ነው። አንተን ደካማ ብሎ የናቁህ አሁን የእውነተኛ ጥንካሬ ምንጭ ምን እንደሆነ በአንተ እያስተዋሉ ነው። ስለዚህ ቀና በል ራስን አታሳንስ። ያለፍክበት መንገድ ቀላል አልነበረም። ነገር ግን ላንተ የተሰጠህ ኃይል ከማንኛውም ፈተና በላይ ነው። ጠላት ያ ክፉ መንፈስ ተሸንፏል። አንተም በክርስቶስ ከድል አድራጊዎች በላይ ነህ። ይህንን እውነት በልብህ አኖሮ ዳግመኛ አትጠራጠር። ከእንግዲህ በኋላ የሚመጣው ነገር ሁሉ ለዚያ ጽናትህ ሽልማት፣ ለእምነትህ ምላሽ፣ ለእንባህም ካሳ ነው። እግዚአብሔር ካንተ ጋር ነው፤ ማንስ ሊቃወምህ ይችላል? ልዑል እግዚአብሔር ሆይ በጠላት ጥቃት መካከል ጋሻና መከታ ስለሆንከን እናመሰግንሃለን። በወደቅን ጊዜ ስላነሳሃን በጨለማ ውስጥ ብርሃን ስለሆንከን ተስፋ በቆረጥን ጊዜም እምነታችንን ስላጸናህልን ክብርና ምስጋና ላንተ ይሁን። ጌታ ሆይ ጠላት በሕይወታችን ላይ የዘረጋውን ወጥመድ ሁሉ ስለበጣጠስክ የላከውን ፍላጻ ሁሉ ስለመለስክ መለስክ እናመሰግንሃለን። አንተ ከሌለህ በቀር ይህን ማለፍ እንደማንችል እናውቃለንና ጥንካሬያችንም አንተ ነህና ካሁን በኋላ በሕይወታችን ላይ የጠላት ሥልጣንና ኃይል እንደሌለው አሳውቀን እኛ ያንተ ነንና በክቡር ደምህ የተዋጀን ልጆች ነንና ማንም ከእጅህ ሊነጥቀን አይችልም። በእምነት የጀመርነውን ጉዞ በእውቀት እንድንቀጥል እርዳን። በምንሄድበት መንገድ ሁሉ ጥበቃህ አይለየን። ልባችንን ከፍርሃትና ከጥርጣሬ ጠብቅልን። ያለፈው የጥላቻ ቁስል ዛሬ ያችንን እንዳያቆሽሸው ጠብቀን። ነገር ግን ውድቀታችን ለንስሐ ጥሪ እንዲሆን እርዳን። ጠላት በቁጭት ቢዝትም እኛ ግን በአንተ ሰላምና ደስታ እንድንኖር እርዳን። በሕይወታችን የምታመጣውን በረከትና ጸጋ ሁሉ ለመቀበል የተዘጋጀን አድርገን። ስለማያልቀው ፍቅርህና ስለማይለወጠው ቃል ኪዳንህ እናመሰግንሃለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትረም ለዘላለሙም አሜን።